ዛሬ ኦርቶዶክስ ሆናለሁ አቤል አቡና በእኔ ቪዲዮ ካልሰራ ለሚቼክ፣ ዛሬ ዛሬ ኦርቶዶክስ ሆናለሁ፣ ጌታ ምስክሬ። ዛሬ ኦርቶዶክስ ሆናለሁ አቤል አቡና በእኔ ቪዲዮ ካልሰራ ለሚስ፣ ይኸው አሁን እያያችሁ፣ አሁን እያያችሁ። ዛሬ ኦርቶዶክስ ሆናለሁ ለሚሸውየው፣ ካልሰራ በእኔ ላይ ጠዋት ተነስቶ ካልሰራ፣ እኔ ዛሬ በቃ ጌታ የውሸት ነው እኔ የማመልከው ጌታ እኔ የተንበርኩለት ጌታ እኔ በስሙ የተጠመቅኩ ጌታ ዛሬ ዋሽቶኛል። ዛሬ ዋሽቷል ጌታ ዛሬ ዋሽቷል። ጌታ ለሚሴ ዮናስ ዋያው ለእኔ ሰው አይደለም። ዮናስ ሙሉ ትላንትና ፋኖ ካሸነፈ ጾታዬን እቀይራለሁ ያለ ለኦሮሞዎች ተገዝቶ ሂዶ ዛሬ ሕፃን ልጅ ይዞ መጥቶ ፋኖ በል እያለ አማራዎችን ማስከተል መቻል በራሱ እኔ ለእኔ የሆን አሳር። እነሱማ አክሮባቲስቶች ናቸው። እኔ የማዝነው ለዚሁ ሁለት እግር ኢትዮጵያዊ ወይም አማራ ሚባል ተከታዮች ነው የማዝነው። ሞጣ ቀራንዮ እንዳለው ዮኒ ማኛ ሰው አይደለም፣ በቃ ሰው አይደለም። ይሄ ምንም ከቁም ነገር የሚያዝ አይደለም። የሚከተሉት መሐይሞች ናቸው። አክሮባቲስት ነው ጓየው። በቃ ትልቅ መገለጫው አግሮ አክሮባቲስትነት ነው። ዝም ብሎ መገለባበጥ። እኔ ሰው በዚህ ልክ መገለባበጥ አቅም ራሱ ማግኘቱ ይገርመኛል። በቃ እረፍት የለም እኮ እንዴ፣ ሰው ያርፋል የሆነ እንትን ይላሉ። የለም እኮ እንዲ። ወደ ሃይማኖት ብትሉ ኦርቶዶክስ፣ ሙስሊም፣ ጴንጤ፣ ምን ምን ትኩረት ካገኘ ወደ ሌላም አይቀርም። ወደ ፍቅር ሲዝምም ወደ ምንም አይቀርም። ግልብጥብጥብጥብጥ በቃ ብሄሩን በሉት ምኑን በሉት ይገለባበጣል። በቃ እረፍት የለውም ማለት ሰው ሊገለባበት ይችላል። በቃ አንዳንድ ሰው እኮ ባህሪው ነው መገለባበጥ፣ ግን በዛ ዮኒ ማኛ ማለት በዛ በዚህ ልክ አቅም ራሱ ይገኛል ማለት። ልገልበጡላ ቢባል ይከብዳል። እኔ የምታውቁ ሰዎች በፍልስፍናው ዙሪያ በተለይ በሳይኮሎጂ ምናምን የሰዎች አምሮን ምናምን የሚያጠኑ ሰዎች አሉ። እነሱ ሰዎች ወጣ ብለው በእንደዚህ አይነት ነገሮች ቢናገሩ ጥሩ ነው ብዬ ያስባሉ። ብናጣ ነው ብናቀው የዚህ እንትን ሳይኮሎጂ ምናምን ሳይንሱ ምን ይመስላል? በዚህ ዘርፍ ያለው ሳይንስ የት ደርሷል? ምን ይመስላል? ለሚገለባበጡ ሰዎች ምን አይነት ምልከታ አለው? አሁን ለምሳሌ ይሆን ይማኛል፣ እዚህ በጣም አሪፍ የጥናት ዘርፍ ይሆናል ብዬ አስባለሁ። በፊት ጀምሮ 15 ዓመት ቆይቷል። ሚዲያ ላይ 15 ዓመት ውስጥ እድሜውን ሙሉ በዚህ መልኩ ነው የምናቆኝ። እዚህም እዛም፣ እዚህም እዛም ሲዘል ሲዘል፣ ያው እድሜውን ጨረሰ በዚሁ ማለት ነው። እንዲሁ እንዲሁ እንደኖረ ማለት ነው። እና ጥናት ቢደረግበት ጥሩ ነው ባይነኝ እኔ በዚህ ዙሪያ እና የሚያምኑት አሉ በነገራችን ላይ የሚገርማችሁ ከሁሉም ነገር በላይ ደግሞ የሚያስገርመው የሚያምኑት በቁም ነገር የሚቆጥሩት ማኛ ተናገረ ብለሆነ ነገር ቪዲዮ በቃ እንዳለሆነ ሞጣ በ መሀይምነት ነው ይሄ ምንም አይባልም የሚያቅ ሰው ከሆነ ለራሱ የሚያስብ ሰው ከሆነ የሚያስተውል ሰው ከሆነ ይህ ሰው ሰው ነው ብሎ የማኛን የሚቀበል ሰው እረ በጣም አስቸጋሪ ነውና ቢታሰብባቸው እንዲህ አይነት ሰዎች ትኩረት ባይሰጣቸው ቢነፈጋቸው። በእርግጥ ቢነፈገው እኮ ትኩረት ባያገኝ ኖሮ በዚህ ልክ ወጥቶ እንደዚህ አይሆንም ነበር። እንደዚህ አያላግጥብንም ነበር። እንዳያችሁት ነው። እኔ ኦርቶዶክስ ከመሆን ጾታዬ መቀይር ይሻለኛል ከዚህ በኋላ ብሎ ሲናገር የነበረ ሰው ነው። ብሎም ደግሞ በብሔርም እንደዛው የተለያዩ ነገሮች ሲል የቆየ ሰው ነው። እና አሁን ደግሞ ወንጌልንም ሲሰድብ ነበር። በጣም በተለያዩ ዘርፎች የተለያዩ አይነት አግባብነት የሌላቸው ነገሮች የሚሰጥ ሰው ነው፣ አስተያየት የሚሰጥ ሰው ነው። በሰሞኑን አንዱ ዝግብ ተነስቶ ነበረ፣ በአዶናይ ጉዳይ አዶናይ ሰይፉ ላይ ለምን አልቀረበም ምናምን። ያው ሰይፉም ትንሽ አናንቆት ነበረ አዶናይን ምናምን ሳይፉኮ እኮ ማኛን ያቀረበ ሰው ነው የተባለው። በ ይሄ የመውረድ ልክ ነው። በ ዮኒ ማኛን አቅርቦት ሚዲያ ላይ በመጣ በሁለተኛው ነው በሶስተኛው ቀን አላውቅ አቅርቦት ሲያወራ ነበር፣ እሱ ላይ የተለያየ አይነት አስተያየት ሲሰጥ ነበር። እንግዲህ አስቡት ዮኒ ማኛን ያቀረበ ሰው ለምን አዶና ይን አላቀረበ? ትክክለኛ እይታ ነው። ዮኒ ማኛን ያቀረበ ሰው አዶናይን ለማቅረብ ምንም ምንም የሚያሳስበው ነገር ሁላ ሊኖር አይገባም። ሰይፉን ራሱ ከአዶናይ በላይ የሚናገር አይነት ሰው ነው። የአዶናይ ሰይጋ ምናምን ብለው ታቁታላችሁ። መቼም ለዛ በዛ ምክንያት ነው ብዙ ትችቶች ምናምን የቀረቡ ግን ምንም ቢብስ ቢብስ ከዮኒ ማኛ አይብስም ነው ዋናው ጉዳይ እና እንደዚህ አይነት ሰው ነው ነው የዮኒ ማኛ ያው በዚህ መልኩ ነው ሲታይ የነበረው። ሰሞኑን እየወረደ ነው እንግዲህ ሰሞኑን ደግሞ ሌሎች እይታዎችም እየሰጠ ይገኛል። በነዚህ ዘርፎች በጣም ልክ ያልሆኑ እይታዎች ማለት ነው። እንግዲህ እንደምታውቁት በጣም ብዙ ከበር አድርገናል ከዚህ በፊት በተለይ የጠፉ ቪዲዮዎች ምናምን አሉ እንጂ ብዙ ነገሮች ከበር አድርገናል። ዮኒ ማኛ ጋር በተገናኘ የሃይማኖት ጉዞውን ብትሉ የብሔረሰቡ ጉዞ ብትሉ ሰዎች ስለሱ የሰጧቸው አስተያየቶችም ጭምር በጣም ሰፊ ሰፊ የተለያዩ አስተያየቶች ሰጥተናል። ያው ውዝግ የሚፈጠር ሰው ነው እንደምናውቀው። ስለዚህ ሌሎች ብዙ እይታዎችም ከዚህ በኋላ ይኖራሉ እና እንድናውቅ እንዲህ አይነት ሰዎች ምን አይነት እንደሆኑ በዘርፋቸው ዙሪያ ምን አይነት እንደሆኑ እንድናውቅ ግንዛቤ ለማስጨበጥ ነው። በአሁኑ አሁን በአቤላ ቡና ጉዳይ ነው። አቤላ ቡና በእኔ ላይ ቪዲዮው ይሰራል ተችቶኝ ይሰራል፣ ካልሰራ ወደ ኦርቶዶክስ መለሳለሁ የሚል እይታ ነው የሰጠው። አንድ ሰው በመስራቱና በአለመስራቱ እኮ አልነበረም መወሰን የነበረበት ያስከሙነት ያሁን ለሰው እንደሆነ ታወቀ። በቃ ጉዳዩ የሚዲያ የፉክክር ጉዳይ እንደሆነ ታወቀበት አሁን ለምንድን ነው ይሄው ላይ ሆነው በአንድ ወቅት ያው ጊፍቱን ቀነሰ ወደ ፔንቴ ከገባ በኋላ በጣም ጊፍቱ ሞቅ ሞቅ ብሎለት ነበር፣ ምናምን እንደምታስታውሱት ነብይት ብርቱካን ምናምን በቃ ገብተው ባርኩልኝ በጊፍት ምናምን እያሉ በጣም ሞቅ ሞቅ ብሎለት ነበር። አሁን እሱ እሱ ነገር በጣም ደብዝዟል። ስለዚህ በሌላ በሌላ መልኩ አጀንዳ ፈጥሮ ያኔ ጊፍት ለቀማ ምናምኑን ማሟሟቅ ነው ዓላማው ያው የፓስተርነቱ ሂደት ምናምን ብዙም አልሄደለትም። ነብይ ምናምን ለመሆን እያሰበ ነበር፣ ብዙም አልሄደለትም፣ አልሞቀለትም። ያው ስቲል በጊፍቱ ነው የሚተዳደረው። ስለዚህ በዛው ያቺን ነገር ለመጠቀም ነበረ፣ አልሆነም። ስለዚህ አዳዲስ አጀንዳዎች እየፈጠረ ሞቅ ሞቅ የሚለውን ለማረጋገጥ እየሄደ ነውና፣ ሳይኮሎጂያቸውን ተረዷቸው። ነው እነዚህ አይነት ሰዎች ተጠቂ ተጎጂ እንዳትሆኑ ያው ለብዙዎችም ማስረዳት እንድትችሉ ለማለት ነው። ለዚህ ነው ይህን ቪዲዮ ያዘጋጀነው፣ እና ያ ነው መልዕክታችን። ተጠንቀቁ ከእንደዚህ አይነት ሰዎች ለማለት ነው። እናመሰግናለን።